ጽናት ክፍል አምስት አንድ ጽናት ሌላ አፍቃሪ ያገኘች። ኪራና ሴትን በጣም እየተቀራረቡ ነው። ኑርም ወግዝ ያለሽ ለመመለስ እያለቻት ነው ጽናትን። ሰላም ጤና ይስጥልኝ። ወደ ቻናል የቤተሰቦ የሰላማችሁ ያላችሁበት ላይክ ሰብስክራይብ እያረጋችሁ ኪራን ለምን አታገቢው? አንቺ እኮ ኪራን ካገባሽ በአንድ ድንጋይ ሁለት ወፍ ማለት ነው። ፍቅርሽንም የኪራን ቤተሰብ ፍላጎትም ታሟያለሽ። አባቱ ያስገባኝ ቃልስ ደግሞ አባቴ በእኔ ላይ ያለው እምነት፣ መቼም ለአባቴ ያለኝም ቦታ ከአንቺ በላይ ማንም የሚረዳኝ የለም። በቃ ስህተት እኮ ተፈጥሯል። ጽ ለአባትሽን ቢሆን ሳይረፍድ እውነቱ ቢነገረው ነው የሚሻለው። ለቤት ሊቨር ትሰራች ማለት ነው። ስራ የመኮሱ ነው። ልችንሽ ልክ እንደምትሰራቸው ምግቦች ቆንጆ ነው። በአጭሩ ምግብሽ ይጣፍጣል። በላይ ነገር ቶሎ ይገባሻል። ነገር ረፈጅ አይናፋር ነሽ ማለት ነው። አቶሽ ሳይሽኩ ሂድልኛል። አይ እንደዛ አይደለም፣ ስትፈልግም ይበልጥን ቆንጆ ትሆኛለሽ። ምን እየሆንክ ነው? እራቅ ቤት ጤነኛ ሰው አይመጣም ማለት ነው። ሁሉም የራሱን መጠው ብላል። ምግቡ ነው ግን እኮ እኔ ሁሉንም ሰርቼ ጨርሻለሁ። እንደዛም ከሆነ ጥሩ። እሺ ቅድም እንደዛ ስለተናገርኩ ይቅርታ። ለምንድን ነው ይቅርታ የምትጠይቂው? ጥፋትሽ ገብቶሽ ነው? አለቃይነ ምንም ቢሆን እንደዛ መናገር አልነበረብኝም። አለቃሽ ስለሆንኩ እንጂ ለሌለው አይደለ እውነቱ መናገር ጥፋት ነው እንዴ? ምንድን ነው እውነቱ? እንደ ጠላሽ ነው እውነቱ። ኪራ ላስረዳ እኮ ሞከርኩ። በቃ እኔ ላንተ በቃሽ። ጽናት በቃሽ። ባላቅሽ ባልቀርብሽ ይሻለኝ ነበር ልቀርብሽና ላውቅሽ በሞከርኩ ቁጥር አዳዲስ ባህሪ እያመጣሽ ግራ ታጋብኛለሽ አንተ ህይወትህን ቀጥል እኔን ከህይወት አስወጥተህ በቃ መንገድህን ቀጥል አዎ ጋሽ ሁሉም ነገር ሰላም ነው እቴ ትናንት ደውላልኝ ነበረ አይ የአሴትን መምጣት አልነገርኳትም አለች ጽናት አዎ አልጅ እየተቀራረቡ ነው እያለች በስልክ እያወራች ተጋሼ ጋር አው ጋሽ፣ በደንብ ተግባብተዋል። እሽ በቃ ጋሽ፣ ሰላም የሆኑ ብላ ስልኳን ዘጋች። ከዛም አይ ፈጣሪ ሆይ ያፈቀረውን ሰው ወገቡ ታጥቆ ይደራል እንዴ! አረ አምላኬ፣ በፍቅሬ የምትፈትነኝ ለምንድነው ግን? አለችና በተነፈሰችና ተቃጠልኩኩ ለሰነምኩ ግራ ነው ይሆንኩት ኪራና ኑሩን ከሳለም ቁጭ ብለው፣ ለምን ትንሽ አተኛም? አምሽተ ነው እኮ የመጣኸው፣ አለችው። አይ ሰላም ሲኖር እኮ ነው የሚተኘው፣ ኑሩ። እውነት ለመናገር ይሄ ቤት በጣም ነው ያስጠላኝ፣ አለ። ለዛ ነው አደር የጠጣኸው፣ አለችው። ኑር፣ አሁን ተመልሼ ልሄድ እያሰብኩ ነው፣ አለ። እንደዛም አታረግም፣ አለችው። እንደዛም ማላደረግበት አንድ ምክንያት ስድን፣ ደስታ ይቆይልህ የተባልኩ ይመስል አንድ አንድ ቀን ተደስቼ ሳምንቱን፣ ቆዝናለሁ ያለበት ሁኔታ እኮ በጣም ይገባኛላችሁ። በፍጹም ኑር አለት እኔ ጫማ ውስጥ ብትሆኝ እንኳን እኔ ያለውበት ሁኔታ አይገባሽም ማለት በቃ። እሺ ለእኔ ስት እንደዚህ አትሆን ማለት ናሁሜም አለችው። ናሁሜ እማሜ ክፍል ተኝቷል። አይ ናሁሜ በእንቅልፉ አይደራደርም አለች። አሴትም እንዴት አደራችኋለን ብላ ቁጭ አለች። ደግሞ ጠዋት አብረን ስፖርት ምስራት ለምን ሆነ በዛ በጠዋት ስፖርት ምትሰሪው ወይስ ቀድሞ ከገባው ውድድር አለብሽ አላ ከማን ጋር የተጻኸው ጋር እንዴ? ኪራ አለች። ኖር አሴ ስትስቅ ታምራለች ያልከው እውነት ነው፣ ነው እንደዛ ብልሃል? እንዲ አለችው። እኔ እንጂ አላስታውስም በቃ ልታጠብሽ መቼ ነው እንደዚያ ውበት ስናወራ ወራ ነው ነው እንደ ያለችና በጣም ጥሩ ብድግ ብላለች። አይ ፅናት ዛፍሽ ቅርንጫፍ እያወጣ ነው ግን ምን ያደርጋል አንቺን አድርጎ ሌላውን እያለመለመ ነው አለች። እስቲ ቆይ ናሆም እንረብሸው ብላለች። ናሆም እና ኑር ደረጃ ላይ ቁጭ ብለው እንደዚህ ታደርጋለህ እያለ ይሳሳቁ ጀመር። ወንድ መስለኝ ኖ፣ መስለኝ እኮ ነው በረዶ ትከችብኛለች ጠዋት ብዬ ተኝቼ እያሉ ይሳሳቁ ጀመር ከደረጃ ላይ ቁጭ ብ። አንቺ ልጅ ግን ረፍ ምን ልታረገኝ እንደ ሾላን ግፍ እርግፍ አረግሽ ከያዝኩሽ አለቅሽም አለ ከት ብላ ሳቃ ይኖርም። ጽናትም በረንዷን እየጠራርቅ ሳለ ክሮቤል መጣ ከውጭ። ላወራሽ ነበር ጥረጊውን አቁሜና ስነ ስርዓት እሺ ምል እሺ አለች። እንዲሁ ተመሬት ተነስተሽ እኔን ከፍ ዝቅ የምታደረግ ምክንያት ምን እንደሆነ እኔ ነኝ እኔ የወደድኩ የመሰለኝ አለችው። እኔ ምን መስየሽ ነው የወደድሽኝ? አሁን ለምን ጠላሽኝ? አለ። ተወኝ እባክህ አቶ ክሮቤል አለች። አቶ ክሮቤል አልሽኝ? አለ እኔ ብርቅርቅና ጌጣጌጦች የሚገዙሽ አልመሰለኝ ነበር አለ። የምርቅሽም የሚቀርብህም ምንም ነገር የለኝም አለችው። ቃልሽን እንደዛ ቅጥፍጥፍ አርገሽ ወር ሳይሆን እንኳን እንደዚህ ጣልሽው አለ። ኬራ በቃ ልቤን አታድማኝ አለችው። ልህ ልቤን ልቤ ነው ያልሺው የትኛው ልብስ ንገርኝ፣ እያለ በሳምንት የሚበታተን ልብሽን የትኛው ልብሽን እያለ ታውቂያለሽ፣ አንቺን ስለበደልኩሽ ሁሉ ጊዜ ብዙ ጊዜ ራሴን ወቅሽ ነበር አለ። የሚቆጭሽ ነገር እማትናገር አትናገር አለችው። አይቆጨኝም አለ ክሮቤልም። በንዴት ልትሄድ ስትል እያናገርኩሽ ነው እኮ ብሏት፣ በቃ ከዚህም በኋላ ማውራት አልፈልግም አለች። አይሽ አንቺ እየኖርሽበት ነው እኔን የምታቃጥኝ ብሎ ሮጦ ገባ። ወደ አሴትም ክሮቤል ክፍል ቀሚሷን ለብሳ ሸዋ ብትን እያለች ገባች እና አስቸገርኩህ አይደል አለችው። አረ፣ ችግር የለም እኔ እኮ ነማሚ ክፍል መተኛ ትችል ነበረ። ክፍል እኮ ባዶ ነው አለ። ብሎ ብድግ ሲል፣ እንዴ፣ አረ ቁጭ በል፣ እኔ እዚህ ያክል አላስቸግርም አለችው። ሰሞኑን ልክ አይደለም። ምን ሆነሃል? ስራ ነው። የስራ ጉዳይ ነው ማለት፣ የስራ ጉዳይ ነው። አትዋሽ አለችው። አሴትም፣ የምትነግረኝ ነገር ካለ ንገረኝ። አሴት፣ ይቅርታ፣ እንዳይከፋሽ፣ እዚህ ምድር ላይ ሴቶች ቀጣፊዎች ናቸው። በአንዳንድ ሴቶች ሁሉንም ሴቶች ለምንድን ነው የምትባንድ? የምት ይህ ሁሉ ኬራ እንደ መልካችን እንዳናኗራችን፣ ሁላችንም የተለያየን ነው። ከአለም ላይ ስምንት ሚሊዮን በላይ የተለያዩ ሰዎች አሉ። ከነሱ ከነሱ ከነሱ ስንቱን ታውቃለህ? ኧረ በጥቂቱ አላት። እነዚህን በጠቃላይ ነው የሰደብከው። በአንድ ሰው ጥፋት ሁሉንም አትደምስስ አለ። ምን ላድርግ ግን አቢገባኝ። በፍቅሬ ጉዳህ እንዳለ ሰው ነው የሚ ምን አለ ሀሴት አለ። እኔ ሰውን ቶሎ ነው የማምነው፣ የኔ ነሽ ካልኩኝ አምናለሁ። ፍቅር በውዴታ እንጂ በግድ አይሆንም። አይዞ በቃለሁ አስቀያሚ ያስነኝ እንደሆንኩ ብሎ ተሳሳቁ። አዎ እንደዚህ ሳቅበል ሁሌም ፈገግበልሽ አመሰግናለሁ ብሎ ነካረጋት። በቃ እንደ ወንድ ነው የምታደርገኝ አለችው። ከዛም ጠጋ ብሎ እቅፋ አለቃ። ለምን አየሩኮ ቀዝቀዝ ላል፣ ለምን አንወጣም አለ። በቃ ልብሴ ልቀየር ብሎ ከሻይ ቤት ቁጭ ብሎ እየተሳሳቁ ነበር። አሴት እና ክሮቤል እንደዚህ ተጫዋች አትመስለኝ ነበር፣ በልጅነት እኮ ትቪተኛ መስለኝ ነበር አለችው። አሁንም እኮ እንደዛ መስለኝ። አይ አለ የልጅነቴን እንኳን ብዙ አታውቂውም፣ ብዙም ትውስታይል አልነበረኝ አለ። የድፉ ደቦን ግን አስምርበት አለችው። እዚህ ቤት በጣም ትመላለሳለህ እንዲ አለችው። አስተናገጆቹም ስምህን መጥራታቸውም አቀባበላቸውም ወቅ ያለ ከአንገትሽን ደፍተሽ ትታዘቢያለሽ

ጓደኛዋን ሰናይት ጋር እያወራች ንጉስ ስታስጨነቀኝ ሁሉንም ነገር ነገርኳት አለች። እነ እንዳትነግረው አለቻት። እንደዛም አታረግም አለች። ግን አንቺ እንዴት ነሽ? ደህና ነኝ አለቻት። ምን አባት ይሆናል ብለሽ ነው? አትዋሽ። ምደር አይደለሽም። ቅድም ከኪራ ጋር ዱላ ዱላ ቀረሽ ነው የተጣላ ነው። በቅርቡ ወደ ትግባር መግባታቸው አይቀርም። ሰኒ እኔ ግን ደግሞ አይዞሽ አንድ የወስነሽ እዚህ ውስጥ ገብተሻል። ደግሞ ጊዜው አረፈ ደም ከተማ በቃ ለምን እውነቱን አትነግሩም? ለጋሼ አንቺ ጋ እኮ አልገባሽም። ስለ ኪራና ስላሰጥ ያወሩት ተመስጠው ነው። ቤተሰባዊ ለመሆን ይፈልጋሉ። ቤቱ ፐርሰንት ለልጁ ሚስት ሊያጭሰት አስተማማኝ አስቴትን የወደዳትን ያህል ግማሹን እንኳን ለእኔ አይወደኝም። እኔ በቃ ከዚህ በኋላ ማውራት አልችልም ብላቸዋል። ጽናት ኪራ ክፍል የት ሄዶ ነው ዛሬ ደግሞ አለች። ለምንድን ነው ቶሎ ቶሎ የሚናፍቀኝ? እያለች አልጋው ላይ ሄዳ አረፍ አለች። ኪራም ድንገት መጣ። ብድግ ብላ እያነጥፍኩ ነው እኮ አልጋ ያስተጋ የተነጥፈ አላት። እያነጥፍኩ አታየኝም። እኔ ፈልገሽ ነው የመጣሽው? የተነጥፉን አልጋ ነው የምታነጥፊው? በቃ ሊሄድ ብላ ስትል እባክሽ እንደዚህ አታርግኝ። አልጋ ላነጥፍ ነው የመጣሁት። በቃ ጨረስኩ ብላ ነገ የሚጸጸትሽን ነገር እንደዚህ አታርግኝ እባክሽን ረጅሙ ተንፍሶ ሶፋ ላይ ቁጭ ብሎ አሴት አይን አይኑን እያየች ከጎን ቁጭ ብላለች ጓደኛው ቤት ክራይ ለቋልና ወደሱ ወደ ሱ ለመምጣት ብሎ ነበር የደወለለት ሄኖክ ይባላል ጓደኛው እራት እንዲሰራ እንድሰራ ለጽናት በቃል ልንገራት የስራ ባልደራቤ ነው ቤታቸው ለልማት ፈርሶባቸው ቤት እስከሚከራይ ድረስ እኔ ጋር ሊቆይ ነው አላት እውነት እንግዳ የማስቀበል ባህላችን እያስቀጠሉ ነው አለችው። የአያቶችን በአያቶቻችን። ነገ ሄኖክት እንግዳ ማለት አይደለም ፈታ ያለ ነው አለ። የልግ ስለ ጽናት እንገራት ብሎ ጽናትን ጠራት። ጽናት ጽናት ብሎ አቤት ብላ መጣች። ራት እንግዳ ሊመጣ ነው ራት እንድሰሪ አላት። እሺ አለችው። ናሆንም ናሁንም እዚህ ነው የሚያድረው አላት። እሺ አለች። እንግዲህ እኮ ቀረ ዛሬ አይመጣም አለች። እኔ ግን ሁሉንም ሰርቼ ጨርሻለሁ አለችው። ግን ቅድም እንደዛ ስለተናገርኩት ይቅርታ አድርግልኝ አለችው። ለምንድን ነው ይቅርታ የምትጠይቂው? አለ ምንም ቢሆን አለቃዬ እኮ ነው አለችው። እውነቱን መናገር ኃጢአት ነው እንዴ አለች። በቃ ጽናት በቃሽ። ባላውቅሽ ባላውቅሽ ይሻል ነበር ልቀርብሽ ስሞክር አዳዲስ ባህሪ ታመጭብኛለሽ አለ። አንተ ህይወት ግን ቀጥል። እኔን ከህይወት አስወጣኝ መንገድ ግን ቀጥል አለች ጽናት። እሺ አላት። አሁን ለማድረግ የሙ የተመኘውትና ለማድረግ የሚሞክረው ነው ደግሞ ጊዜ ወስዳል እንጂ አይቀርም አላት። እንደዚህ ሆነ። እውነታውን ስታውቅ ምን ያህል እንደምትጎዳ ሳውቅ ውስጤ ይጨነቃል አለች ጽ፣ አለቻት። ወደዛው ኑር መታ። የኪራ ነገር አሳስቦኝ አለች። ኑርም አንገቷ እንደፋ አደረገች እና፣ በጣም ያሳዝናል። በጣም ነው እኮ የሚያፈቅርሽ በጣም የሚወድሽ አለች አለቻት። ምን ነው? እርጽ ተቀልቢሽ ሆኜ ከልጃቸው ደስታ የሰውስ ምንድን ነው? አይፈልጉም እኮ። ለምን አታገቢውም? የመጨረሻ ጥያቄ ልጠይቅ፣ ሁለተኛ ላነሳብሽም አለቻት ኑር። ምንድን ነው እሺ፣ ኪራን ለምን አታግቢውም? ኪራን ታገባሽው እኮ በአንድ ድንጋይ ሁለት ወፍ ማለት ነው። ፍቅርሽንም የኪራን ቤተሰብ ፍላጎትን ታሟያለሽ። አባቱ ቃል ያስገባኝ በኔ እምነት ያለውስ አባቴ ማንም ሊረዳኝ አልመጣችም። ሌላ ለአባትሽም ቢሆን ሳይረድ ቢነገረው እሺ፣ ምንድን ነው እሺ፣ ምን ብዬ ልንገረው? እየተማረች ነው ብሎ ሲስ ሲያስብ ባልጅለት ሊሄድ አላውቅም። ግን አሁን የምትጅበት መንገድ የጨለመና የተሳሳተ እንደሆነ ወ ቢሆንም ለእኔ ሲጨልም ለኪራና ለቤተሰቡ ብርሃን ይሆናል አለች። ከዚህ በላይ ምንም ማድረግ አልችልም። ሀሴትም ከአልጋው ላይ ቁጭ ብላ ስልኳን እየነካካሽ ነበር። ኪራ ወደ ክፍለ እንዴት ዋልሽ ብሎ ገባ። ጠፍተኳል ዋልኩ በቃ እቤት ውስጥ ውርውሩ ስል የቤት አባወራ መሰልኩች። አደ ስራ ሄጀ ነው በዛውም ሄኖክ ላመጣው ነበር፣ እምቢ አለ። ታዲያ በኪስ ነው እንደዚህ መጣ ብለው ታሳጨው እና ምሳ አልበላሽም። ማለት እንዴት ነው ብቻዬን የምበላው አለቻት። ኑሩና ጽናት ያለው ተነሱ። ጋትቤን ማለት የቤት አባወሩ እየጠበቅኩ አለች። ሌላ መጠበቂው አባወራ ተሌላ አሁን ገና ከመምጣቱ የቤት መቤት ብሎ ለራሱ ስያሜ ይሰጥ፣ አንቺ ዋው አላት። የምባስ የሻበጥች ነኝ ማንንም አልፈራም አለች። እሱን ተዩ እንኳን በሁሉም ነገር እንዳሸነፍሽ ታውቂያለሽ። እንግዲህ አሁን ይሄን ሄኖክንና ናቲ ኪራ መጥተው ከሳሎን አረፍ ብለው መርጠን እንዴት ነበር ስፖርት ምክንያት ሰው ማመነቁም ያለሁኝ የተረጋጋው ህይወት ይህን ሊበጠብጥ መጣ። በቃ አልፈቅድለትም

ጆርሃን ስለሰጠኝ አመሰግናለሁ። ግን ምንም የምናገረው ነገር የለም። ለምን ታመሰግ የኋላ ታሪክ መርሳት አትፈልገ ሁሉንም አንዳንድ ነገሮችን የሁሉንም ከሆነ ያሳደጉ ጆቹን ሁለት ልረሳ ነው አለ ኪራ ራና ሀሴት እየተያወሩት ግን በቃ ልቦና ይስጠን ትንሽ ነገር አናዳኝ ነው ላ ከሆነ እሺ አለ ስትናደጅ ግን መጽሐፍ እንደምታነቢ ሙዚቃ እንደምትሰሚ ነበር የነገርሽ አዎ፣ እንደውም እሱን ላደርግ ተክችን እየሰራች ስትል አዲሱ ሄኖክ ከቻለባት ደነገጥ። የምትፈልገው ነገር እዛው መጣል ነበር። ቤት ለቤት ዲሊቨር ትሰሪያለሽ ማለት፣ ስራሽ ልክ እንደምሰሪያቸው ምግቦች ቆንጆ ነው። በአጭሩ ምግብ ሽጣፍጣ ቶሎ ይገባ ነገር እንዳይሰማት፣ ውበት አይቶ ማድነቅ ስለማን ቆንጆ፣ ጽናትም አመሰግናለሁ አለችው እና ሊጠጋ ስል ወደ ዘራ ነበር። አይ ኑር፣ አይ ጽናት እያለ ኑር ቁጭ ከደረጃው ላይ ቁጭ ብሎ ጽናትና ኑሪ ሲያወሩ ሀሴትንና ኪራን ማቀራረብ አለብን እያለ ሲያወሩ ሀሴት ከኋላ መጣች። ሰሜን ጠራቶት ማለት ነው። ሰማው ማለት ነው። ሰሜን ሲጠሩ ሰማው ማለት ነው። አዎ ኪራና ሴት እየተቀራረቡ ነው ማለት ነው። ከዛ ኪራ ጥሩ ሰው ነው እንዳታስከፊ። እሺ አለቻ። ለምን እኔ እናሱ ላስከፋ። አንዴ ከከፋው ቶሎ ነው ተስፋ የሚቆርጠው ለማለት ነው ኑሩ እኔ እና እሱን እዛ ደረጃ የሚያደርሰን ነገር ያለ አይመስለኝ። ስለ መክረሻ አመሰግናለሁ። በቃ እሱቅ ደርሼ ልምጣ ደናምሹ ብላ ነቻ አለሁ አለች። እንግዲህ አንድ ይገብተሽበታል። አሁንም አሰበሽ ለመቀየር ጊዜው አረፈደብሽም ብላ ትሄደ ፅናትም ፎይ ብላ ያ ሁሉ ትግስት የትሄዱ ነው? ቆይ እያለች ራሷን ያዘ። ሀሴትም መንገድ ላይ ሄኖክን አገኘችው። እረስቻለሁ እንዳትኝ ብቻ አለና ታንተዋወቃለን አለችኝ ከእናት ይበልት አን አትረ በላይ ቅጥፍ ሰቀጠጠኝ። እንዲ ፆታ አስቀየርሽ እንዲ ብሎ ራሱ መደባ ዝን በልባክ እኔ እንድ እኮ ሰክሬ ነው የዛኔ። ሶስት ሰከንድ እንዲ ያልሞላ ቪዲዮ ተለቀቀ። መቼም ማለት እንዲ እንደዚህ ነው ምር የሌለው ሰው እኮ እንደዚህ እኔ ማንም እንዲወደኝ ብዬ ያደረግኩት ነገር የለም። በሰአቱ በሰክሬ ነው አላ እሺ፣ ሰክረ ነው ይበል። ቪዲዮ ለመልቀቁ ምን አስፈለገ? መልሽ ሰ ሆን የለቅቀው ከሆን በነጋታው ነው። ምን አይነት ቆሻሻ ዓመት ምናስ ጥፋት ክናተው ሴጣንሽ ብሶበታል። አባትሽ ትምህርት ቤት ሲያስወጣ ጠበላሉ የአባቴን ስም አትጥራ የአባቴን ስም እንዳጠራ እስካሁን ጀምሮ ስለ አባቴ ስታወራ ስሰማ በቃ ብላው ሄደች። ጥሩ ጨዋታ ጀምረሻል አለ። ቀጣይ ክፍልስ ምን የሆን ይሆን? አሴትና ሄኖ